የሁሉንም ሰው ደጅ የሚያንኳኳው ሞት አመጣጡ ድንገት ቢሆንም አንዳንድ ሰው ላይ የሚመጣበት አኳኋን ግን ከድንገትም በላይ ፈጥኖ ያስደነግጣል። ያልታሰበውን አከናውኖ እጅግ ልብ ይሰብራል። ሀገር ሰላም ብለው በተኙበት ቤት ያልታሰበ አደጋ ያጋጠማቸው ቤተሰቦች የሆነባቸው ይህ ነው። በሕይወት ውጣ ውረድ ውስጥ ኑሮን ለማቃናት ላይ ታች ሲሉ ከዋሉበት የደከመ አካላቸውን ሊያሳርፉ ከተሰበሰቡበት ቤት ሰላም ያዋልከን፣ ሰላም አሳድረን ብለው የነገውን ቀን ደግሞ በተስፋ ለመቀበል በመኝታቸው አንቀላፉበት ያልታሰበ የመኪና አደጋ ገጥሟቸው ቀጣዩን ቀን ለማየት ሳይታደሉ ቀርተዋል። መቼም አያድርስ ነው እንጂ ከመንገድ ሳይወጡ ተሽከርካሪ ሳይሳፈሩ ከቤት ድረስ የሚመጣ የመኪና አደጋ እጅግ አሳዛኝና አስደንጋጭ ነው። በአዲስ አበባ ከተማ የደረሰው ይህ አሳዛኝ አደጋ ግን የአንድ ቤተሰብ አባላት የሆኑ ሰዎችን መሰብሰቢያቸው ማረፊያ በሆነው ቤታቸው አገር ሰላም ብለው በተኙበት ምሽት አምስት ሰዓት ላይ ለአንድ ክሩዘር መኪና መንገድ ጥሶ መኖሪያ ቤታቸው ውስጥ በመግባቱ ሞትና ጉዳት እንዲደርስባቸው አድርጓል። ለመሆኑ አደጋው የትና እንዴት የተፈጠረ ነው። የደረሰው የጉዳት መጠንስ ምን ያህል ነው የሚለውን በዝርዝር እንነግራቸዋለን። በሌላ መረጃችን ደግሞ በጎፋ ዞን ተከስቶ የነበረው የመሬት መንሸራተት አደጋ ዳግም መነጋገሪያ ሆኗል። በተፈጠረውም ክስተት ጎፋ ዳግም ሀዘን ወጧታል። በጊዜው የተከሰተው እጅግ አስደንጋጭ የመሬት ናዳ ነበረ ነበረና የበርካቶችን ነፍስ የነጠቀ ብዙዎችንም ከመሬት በታች የቀበረ በመሆኑ እልፍ እንባ የፈሰሰበት ሀዘን ያረበበበት ቤት ንብረት የወደመበት ክፉ ጊዜ አልፏል። ከአካባቢው ነዋሪዎች ባሻገርም ጠቅላይ ሚኒስትሩን ጨምሮ ቦታው ድረስ የመሄድ እድል የገጠመው ሰው ሁሉ በቦታው ተገኝቶ ሕብረተሰቡን ሲያጽናናና ሲያግዝ እንደነበረም ይታወሳል። መቼም ይህን መሰል ሀዘን ከልብ የሚወጣ እንዳለፈ ነገርም የሚረሳ ባይሆንም በጊዜው የተፈጠረውን ነገር ባይተካም ለሕብረተሰቡ መቋቋሚያ ተብሎ ገንዘብ እንደተሰበሰበም ይታወቃል። ከጊዜያት በኋላ ግን ይህን ገንዘብ አስመልክቶ የተሰማው መረጃ የሰማውን ሰው ሁሉ ያስደነገጠ እና የሰውን ልጅ የጭካኔን ልክ የገለጠ ሆኗል። ድንገት መሬት ተከፍቶባቸው ማምለጫ ባጡት ሰዎች ስም መሬት ውጧቸው ለቀሩት አሳዛኝ ነፍሳት ቤት ንብረታቸው፣ ይልቁንም ቤተሰቦቻቸውን ለተነጠቁ ሰዎች ማጽናኛ ባይሆንም መደገፊያ፣ መልሶ ማቋቋሚያ ተብሎ ከህዝብ የተሰበሰበውን ብር ለመዝረፍ የሞከሩ ሰዎች መያዛቸው ተሰምቷል። ይህ በሀዘን ምክንያት የተሰበሰበን እንባቸውን አብሶ ዳግም ለመኖር ተስፋን እንዲያገኙ ታስቦ ለስራ ከታቀደው ብር ላይ 50 ሚሊዮን ብር ለመዝረፍ ያሴሩት ሰዎች እነማን ናቸው? መጨረሻቸውስ ምን ሆነ? የሚለውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታቸዋል? በዛሬው መሰናዶ አያድርስ ስለተባለው አስከፊ የመኪና አደጋና ጎፋን ዳግም ስላሳዘናት ወንጀል እንነግራቸዋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ሀገር ሰላም ብለው ጎናቸውን ለማሳረፍ ከተኙበት ቤት መንገድ ጥሶ የገባው መኪና አደጋ ያደረሰባቸው ቤተሰቦች ጉዳይ እጅግ አሳዛኝ ሆኗል። ይህ አሳዛኝ አደጋ የተከሰተው በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ አምስት ልዩ ስሙ ሚናሮል ህንፃ ጀርባ ሲሆን ሰው ሁሉ በሚተኛበት ምሽት አምስት ሰዓት ገደማ ከዋናው መንገድ የሳተው ላንድ ክሮዘር መኪና መንገድ ጥሶ መኖሪያ ቤቱ ውስጥ እንደገባ ነው የተሰማው። ዋናውን መንገድ ስቶ መኖሪያ ቤቱን ጥሶ የገባው መኪና በቤት ውስጥ የነበሩ የቤተሰብ አባላት ላይ ጉዳት ማድረሱም ታውቋል። በዚህም ጉዳት የ36 ዓመት እድሜ ያላት የቤተሰቡ አባል ወዲያውኑ ህይወቷ ሲያልፍ፣ ሌሎች በቤት ውስጥ የነበሩ ልጆች ላይ ከባድና መካከለኛ ጉዳት እንደደረሰባቸውም ተነግሯል። ለደህንነት ምቹ እንደሆነ ከሚነገርበት መኖሪያ ቤት ውስጥ እንዲህ አይነት አስደንጋጭ አደጋ መድረሱ እጅጉን የሚያሳዝን ነው። በተለይም ራሳቸውን መከላከል በማይችሉበት በእንቅልፍ ላይ ባሉበት ሰዓት ይህ አደጋ መከሰቱ ጉዳቱን የከፋ እንዳደረገው ተነግሯል። ለዋናው መንገድ አቅራቢያ ላይ በነበረው መኖሪያ ቤት ውስጥ ከነበሩት የቤተሰብ አባላት መካከል በአደጋው ህይወቷን ወዲያው ያጣችው ሴት ልጆች የሆኑ የስድስትና የሰባት ዓመት እድሜ ያላቸው ልጆች ከባድ ጉዳት ደርሶባቸው በሕክምና ላይ እንደሚገኙም ታውቋል። ሌሎቹም መካከለኛ የተባለ ጉዳት ደርሶባቸው ሕክምና ላይ እንዳሉም ተነግሯል። እንዲህ አይነት አደጋ እጅግ አሳዛኝ እና አስከፊ ጠባሳን ጥሎ የሚያልፍ መሆኑ እውነት ነው። በተለይም በመኖሪያ ቤት ላይ የተፈጠረ መሆኑ አጋጣሚውን አሳዛኝ የሚያደርገው ክስተት ነውና ለሟች ነፍሲ ማርያልን እናታቸውን ናታቸውን በዚህ አደጋ ላጡ ልጆች መጽናናትን እየተመኘን እነርሱም በቶሎ እንዲያገግሙ አምላክ ምሕረቱን ይልክላቸው ዘንድ በመመኘት ወደ ሌላ መረጃችን እናመራለን። በጎፋ ዞን የተከሰተውን የመሬት ናዳ ሁሉም ሰው በሀዘን የሚያስታውሰው ጉዳይ ነው። በጊዜውም ከሀገር አልፎ ዓለም አቀፍ መነጋገሪያ የነበረ አደጋ እንደነበር ይታወሳል። ታዲያ ከጊዜያት በኋላ ይህ አደጋ ዳግም መነጋገሪያ እንዲሆን ያደረገው አሳዛኝ ነገር መፈጠሩ ተሰምቷል። በአደጋው የሞቱትን ነፍስ ያሳዘነ፣ ቤተሰቦቻቸውን ለዳግም ሀዘን የዳረገ እንደ ሀገርም አንገት የሚያስደፋ ክስተት ተፈጥሯል። የሆነውም እንዲህ ነው ከጥቂት ወራት በፊት በደቡብ ኢትዮጵያ ጎፋ ዞን ንጹሃን ምድር ተከፈተች። በገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዴ ቀበሌ ምድሪቱ ተንሸራታ በመቶዎች የሚቆጠሩ ሰዎችን ከነ ሙሉ ህልማቸውና ቤተሰባቸው ቀበረች። በህይወት የተረፉ በቅጽበት ቤት አልባ ንብረት አልባና ከሁሉም በላይ ደግሞ ወዳጅ አልባ ሆኑ። ያን ቀን የተፈጥሮ ቁጣ የፈጠረው ጠባሳ በህዝቡ ልብ ውስጥ ለዘላለም የሚኖር ቁስል ጥሎ አለፈ። ከዚህ አሰቃቂ አደጋ በኋላ ግን የኢትዮጵያ ህዝብ የተለመደው እርራይና አብሮነቱ ታይቷል። ከአራቱም የዓለም ማዕዘናት ኢትዮጵያንና ትውልደ ኢትዮጵያውያን ለጎፋ ወገኖቻቸው እንባቸውን በእርዳታ አበሱ። አለንላችሁ የሚል ድምጻቸውን በገንዘብና በቁሳቁስ ገለጹ። እናቶች ካጡት ልጆቻቸው እጅ የቋጠሩትን፣ ወጣቶች ከላባቸው ያገኙትን፣ ባለሀብቶች ከትርፋቸው ቀንሰው በድምሩ ከ60 ሚሊዮን ብር በላይ ለተፈናቃዮች ዳግም መቋቋሚያ ተሰበሰበ። ይህ ገንዘብ ተራ የገንዘብ ክምር አልነበረም። እያንዳንዱ ሳንቲም የተስፋ የህብረትና ዳግም የመኖር ቃል ኪዳን ነበር። በተስፋ መቁረጥ ድቅድቅ ጨለማ ውስጥ ለነበሩ ተፈናቃዮች ይህ ገንዘብ የነገን ብርሃን የሚያሳይ ችቦ ነበር። ነገር ግን የሰው ልጅ ህሊና ቢስትም ከምድር መንሸራተት የከፋ አደጋ ሊሆን እንደሚችል ማናሰበ ተፈናቃዮቹ በጊዜው መጠለያ ውስጥ ሆነው የዚህን እርዳታ መምጣት ሲጠባበቁ በአዲስ አበባ ከተማ ጥቂት ግለሰቦች ሌላ አቅድ አውጥተው ነበር። የህዝብን ገንዘብ በአደራ የተቀበሉ የመንግስት ሰራተኞችና ኃላፊዎች ይህንን የተስፋ ገንዘብ ወደ ግል ኪሳቸው ለማስገባት ተንቀሳቀሱ። 60 ሚሊዮን ብር በላይ የሙታንና የተጎጂዎች ገንዘብን ለመዝረፍ ወሰኑ። ዘዴያቸውም እንደ ድርጊታቸው ሁሉ የጨከነ ነበርና ከዚህ ቀደም ተሰርቶ የተሰረዘ ቮይድ የባንክ ቼክ በመጠቀም ገንዘቡን ከንግድ ባንክ ሸገር ቅርንጫፍ ለማውጣት ተንቀሳቀሱ። የተጎጂዎቹ እንባ ገና ሳይደርቅ፣ የተፈናቃዮቹ ጩኸት ገና ጆሮ ላይ እያስተጋባ፣ እነዚህ ግለሰቦች የዚህን ሀዘን ወደ ግል ጥቅማቸው ለመቀየር ሲዶልቱ ነበር። ነገር ግን እውነት መቼም ተቀብራ አትቀርም እና ለጎፋ ዞን አስተዳደር ለማስወገድ በደረሰው ጥቆማ የጸጥታ አካላት ክትትል ማድረግ ጀመሩ። ሌቦቹ ገንዘቡን ከባንክ ለማውጣት የመጨረሻውን እንቅስቃሴ ሲያደርጉ እጅ ከፍንጅ ተያዙ። በአዲስ አበባ ፖሊስ ቁጥጥር ስር ሲውሉም የዘረፋው እቅድ ለጊዜው ከሸፈ፣ ገንዘቡም ተረፈ። ነገር ግን እምነት ተሸርሽሯል። ተጎጂዎች በተፈጥሮ አደጋ ብቻ ሳይሆን በሰው ልጅ ክህደት ጭምር ሰለባ ሆነዋል። ሊረዷቸው በተቀመጡ ሰዎች ሊዘረፉ እንደነበር ሲሰሙም በልባቸው ውስጥ የነበረ ቁስል እንደገና መርቅዟል። የጎፋ ዞን መንግስት ኮሚኒኬሽን የተጠርጣሪዎቹን ብዛትም ሆነ ማንነት ለጊዜው ይፋ ባያደርግም ስለተፈጠረው ሁኔታ ግን መግለጫን አውጥቷል። መግለጫውም እንዲህ ይላል በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዴ ቀበሌ ሐምሌ 15 ቀን 2016 ዓ ም በተከሰተው እጅግ አስከፊ በሆነው መሬት መንሸራተት አደጋ በመቶዎች የሚቆጠሩ ወገኖች ህይወታቸው ማለፉ ይታወሳል። በዚህም ምክንያት ከሀገር ውስጥና ከውጭ ያሉ ወገኖቻችን እንደዚሁም የተለያዩ አካላትና መንግስታት በአይነትና በገንዘብ ድጋፍ በማድረግ የጉዳቱ ሰለባ ለሆኑ ወገኖቻችን በአግባቡ እንዲደርሳቸው የዞኑ መንግስት ተፈጻሚነቱን በቅርበት እየተከታተለ መቆየቱም የሚታወቅ ነው ነገር ግን ተቃራኒው የሀገር ውስጥና የዓለም አቀፍ ማህበረሰብ ለተጎጂ ህብረተሰብ ክፍሎች የለገሱትን ድጋፍ ወደ ኪሳቸው ገብቶ ካልበለጸ ግን በሚል አስተሳሰብ የተጠመዱ አካላት ይህንን አስነዋሪና ሰብዕና የጎደለው ተግባር ለመፈጸም የወጠኑት ውጥን አልተሳካም ሲል መግለጫውን ይቀጥላል። በአደጋው ለተጎዱ ህብረተሰብ ክፍሎች ከመጣው ገንዘብ ላይ 6 ሚሊየን 276383 ብር ቀደም ሲል ተሰርቶ ቮይድ በተደረገ ቼክ ቁጥር አስመስለው በማ ለማሳተም ገንዘቡን ለመዝረፍ ካመቻቹ በኋላ ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞን አስተዳዳሪ በተደረገው ጥቆማ ከአዲስ አበባና ክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹ በቁጥጥር ስር ውለዋል ብሏል። ሆኖም ግን በተለያዩ ሚዲያዎች ለህብረተሰቡ ትክክለኛና ተጨባጭ መረጃ ከመስጠት ይልቅ የሚያወዛግብ መረጃ የሚያስተላልፉ ሐሰተኛ ማህበራዊ ሚዲያዎች ከድርጊታቸው እንዲቆጠቡ እየገለጽን ህብረተሰቡ ከመንግስት ትክክለኛ መረጃ ምንጭ የሚተላለፈውን መረጃ ብቻ እንዲከታተልና ከሌሎች አወዛጋቢ ምንጮች ራሳቸውን እንዲቆጠቡ መልእክታቸውን አስተላልፈዋል። እንዲሁም በቀጣይ የምርመራ ሂደቱ ተጣርቶ ሲያልቅ ሙሉ መረጃውን የምናሳውቅ ይሆናል ሲል የዞኑ መንግስት ኮሚኒኬሽን ባወጣው መግለጫ መረጃውን ለህዝብ ይፋ አድርጓል። ውድ የአማሪያ ቱብ ቤተሰቦች ለዛሬ አሰናዳነውን መሰናዶ በዚያ ያበቃን። ዳግም በሌሎች ወቅታዊና ማህበራዊ መሰናዶዎች እስክንገናኝ በያላችሁበት ቸርቆዩልን